ዕለተ ሐሙስ ጥቅምት 13 ቀን 2018 ዓ.ም ተምረት ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ ያደርጋለሁ። አብራችሁም ሁኑ ቀደም እንዳደረግነው የሀገር ውስጥ መረጃችን እናልፋለን። ተጠባቂው 2018 ብሔራዊ ምርጫ ግንቦት 24 ቀን ለማካሄድ ምክረ ሀሳብ ቀርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን የ2018 ሀገር አቀፍ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ለማድረግ ምክረ ሀሳብ ማቅረቡን አስታውቋል። ቦርዱ በምርጫ የሚገኘውን ውጤት ሰኔ 3 ቀን 2018 ዓ.ም ይፋ ለማድረግ በረቂቅ የጊዜ ሰሌዳ ላይ አስፍሯል። ብሔራዊ ምርጫ ቦርድ የጠቅላላ ምርጫ ረቂቅ የጊዜ ሰሌዳ አዘጋጅቶ ለውይይት ያቀረበ ባሳለፍነው ሰኞ የሚሉት ጥቅምት 10 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ባደረገው ምክክር ላይ ነበር። በአዲስ አበባ ስካይላይት ሆቴል በተካሄደው በዚህ ውይይት ላይ ከ60 በላይ በሕጋዊ መንገድ የተመዘገቡ የፖለቲካ ፓርቲ ተወካዮች መሳተፋቸውን በመድረኩ የታደሙ ምንጮች ገልጸዋል። ፓርቲዎቹ ከጊዜ ሰሌዳው ላይ ከመወያየታቸው በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። ምርጫ ማራዘም የሚል ሀሳብም ቀርቧል። ውይይቱ የተያዘለት አጀንዳ ቱቶ በአመዛኙ በሰላምና ጸጥታ ላይ ትኩረት ማድረጉም ታውቋል። መገናኛ ብዙሃን ባልተገኙበት በዚህ ውይይት መድረክ ላይ ምርጫ ቦርድ የሰባተኛውን ሀገር አቀፍ ምርጫ ዝርዝር የጊዜ ሰሌዳ አቅርቧል። ቦርዱ ያቀረበው የጊዜ ሰሌዳ 37 ተግባራትን የሚያከናውንባቸውን ጊዜ በቀንና በወራትም ከፋፍሎ አስቀምጧል። በረቂቅ የጊዜ ሰሌዳው ከህዳር መጀመሪያ እስከ ወሩ አጋማሽ ድረስ በምርጫ ለመወዳደር የፖለቲካ ፓርቲዎችና የግልጮዎች የምዝገባ ጥሪ ለማድረግም ታቅዷል። የምርጫ አስፈጻሚዎች ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ ማድረግ ህዳር 19 ቀን 2018 ዓ.ም ተጀምሮ በጥር የመጀመሪያ ሳምንት ላይ ለማጠናቀቅ ታስቧል። ይህ መርሃ ግብር በሁለት ዙር የሚከናወን መሆኑን በረቂቅ የጊዜ ሰሌዳው ላይ ተመላክቷል። በምርጫ የሚሳተፉ እጩዎች ምዝገባ እንዲያከናውኑ የታቀደው ከታህሳስ መጀመሪያ እስከ ጥር መጀመሪያ ባለው ጊዜ ውስጥ ነው። የምረጡኝ ቅስቀሳ ከታህሳስ 10 ቀን እስከ ግንቦት 19 ቀን 2018 ዓ.ም ድረስ እንዲከናወንም ቦርዱ አስታውቋል። የዘንድሮ የ12 ተኛ ክፍል ፈተና ከ9 እስከ 12ኛ ክፍል እንደሚሸፈን ሲገለጽ ፈተናውን ለመውሰድ ብሔራዊ መታወቂያ መያዝ ግዴታ መሆኑ ተሰምቷል። የትምህርት ሚኒስቴር የዘንድሮ የ2018 የ12 ተኛ ክፍል ብሔራዊ ፈተና ከ9 እስከ 12 ተኛ ክፍል እንደሚሸፈንና ተማሪዎችም የተማሩበትን ይዘት እንደሚፈተኑም አስታውቋል። በተጨማሪም ፈተናው ከ10 እስከ 12 ተኛ ክፍል አዲስ የስርዓተ ትምህርት ይዘቶችን መሰረት እንደሚያደርግም ተገልጿል። በመሆኑም ተማሪዎች፣ መምህራንና ባለድርሻ አካላት ተገቢውን ቅድመ ዝግጅት እንዲያደርጉ ሚኒስቴሩ አሳስቧል ተሰጥቷል። ሚኒስቴሩ ይህንን ያስታወቀው ጥቅምት 10 ቀን 2018 ዓም ለሁሉም ክልሎች ለትምህርት ቢሮዎች በሁሉም ክፍለ ከተሞች አስተዳደር ትምህርት ቢሮዎችና ለትምህርት ምዘናና ፈተና አገልግሎት በጻፈው ደብዳቤ ነው። ሚኒስቴሩ በደብዳቤው የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ዝግጅትን አስመልክቶ ጥቅምት 6 ቀን 2018 ዓም ከሁሉም ክልሎችና ከተማ አስተዳደሮች ትምህርት ቢሮ ጋር ኃላፊዎች ላይ በበይነ መረብ በተደረገ ስብሰባ ፈተናው ከ9 እስከ 12 እንደሚሸፈን ከስምምነት መድረሳቸውም ተገልጿል። አጠቃላይ ትምህርት ስርዓቱ የትምህርት ሪፎርም መሰረት የሁለተኛ ደረጃ አዲስ ስርዓተ ትምህርት በ2018 ዓ ም የሙከራ ትግበራ በማካሄድ በ2016 ዓ ም ጀምሮ ወደ ሙሉ ትግበራ መግባቱን ሚኒስቴሩ አስታውቋል። ይበእንዲህ እንዳለ የ2018 የሀገር አቀፍ የ12ተኛ ክፍል ፈተና የብሔራዊ መታወቂያ ከሌላቸው መመዝገብም ሆነ መፈተን እንደማይችሉ የትምህርት ምዘናና ፈተና አገልግሎት ኤጀንሲ አስታውቋል። የብሔራዊ መታወቂያ ከፈተና ምዝገባ ቀደም ብሎ ማውጣትና መያዝ እንደሚገባም አሳስቧል። የተማሪ ቤተሰቦች፣ ተማሪዎች መምህ መምህራንና በየደረጃው ያሉ የትምህርት አመራሮችና አካላት እገዛ እንዲያደርጉላቸውም በማህበራዊ ትስስር ገጹ ባሳለፈው መልእክት አስተላልፏል። የኢትዮጵያ ኤሌክትሪክ አገልግሎት ሀያ አመራሮችና ሰራተኞች ላይ እርምጃ መውሰዱን አስታውቋል። ባለፈው ሰባት ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ ሀያ አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ መውሰዱን ገልጿል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያና በሌሎች አማራጮች በቀረቡ ጥቆማዎች መሰረት በሩብ ዓመቱ እርምጃ ከወሰደባቸው ሰራተኞች መካከል ስምንቱ የጽሁፍ አስር የደሞ ና በሥነ ምግባር ጥሰት ሁለት የስንብት እርምጃ መወሰዱንም ጠቅሷል። በዲጂታል ሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች 17 ጥቆማዎች ወይንም ደግሞ አቤቱታዎችም ቀርበዋል። 152ቱን ማጣራት መቻሉን ተቋሙ አስታውቋል። በሩብ ዓመቱ የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸጋሪ ጥገናዎች፣ የቆጣሪ ንባብና የቢል ስብሰባ ከንብረት ና አጠቃቀም እንዲሁም ሌሎች ልዩ ልዩ ጉዳዮች እንደሚገኙበት ተገልጿል በ 2018 በጀት ዓመት የመጀመሪያ 3 ወራት የቀረቡ ጥቆማዎች ከአምናው ተመሳሳይ ወቅት ጋር ሲነጻጸሩ 179 በመቶ ያደጉ ሲሆን ይህም የዲጂታል ጥቆማ መቀበያ ስርዓቱ መተግበሪያ ዲጂታል ኮርፕ ሲስተምስ የፈጠረው ምቹ ሁኔታ መሆኑም ተመላክቷል። በአገልግሎት አሰጣጡ ላይ የሚታየው የመልካም አስተዳደር ችግርና ብልሹ አሰራርን ትኩረት ሰጥቶ እየሰራ መሆኑን፣ ተገልጋይ ማህበረሰቦች መሰል ችግሮች ሲመለከቱ ከተዘረጋው ዘመናዊ የሞባይል መተግበሪያ በመጠቀም የበኩላቸውን ኃላፊነት እንዲወጡም ተቋሙ ጥሪውን አቅርቧል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣ የገንዘብ ገንዘብ መላኪያ ተከፈተሉ ማስተርና ቪዛ ካርዶን በመጠቀም ከ5-20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ቀጥለናል ከውጭ ወደ አገኘናቸው መረጃዎቻችን እናልፋለን። በናይጄሪያ ነዳጅ በጫነ ተሽከርካሪ ላይ በደረሰ ፍንዳታ የ35 ሰዎች ህይወት አለፈ። በናይጄሪያው ሰሜናዊ ኒጀር ግዛት ነዳጅ የጫነ መኪና ባጋጠመው የመገልበጥ አደጋ በደረሰ ፍንዳታ የተከሰተ ሲሆን በዚህም ቢያንስ 35 ሰዎች መሞታቸውን የሀገሪቱ ባለስልጣን አስታውቋል። ተሽከርካሪዎቹ ከመንገድ ላይ ተሸራተው ከተገለበጡ በኋላ የጫነው ቤንዚን ፈሶ ፍንዳታው ማስከተሉን የግዛቱ አስተዳደር ገልጿል። በአደጋው ህይወታቸውን ካጡ ሰዎች በተጨማሪ የተጎዱ በርካታ ሰዎች እንዳሉ ና ለህክምና ወደ ህክምና ተቋም መወሰዳቸውን አልጀዝራ ዘግቧል። የኒጀር ግዛት ገዢ አደጋውን ተከትሎ በሰጠው የሀዘን መግለጫ ፍንዳታው የብዙ ሰዎችን ህይወት ቀጥፏል፣ በርካቶችንም ቆስለዋል በማለት በአካባቢው ለሚገኘው የኢሳ ህዝብ ሀዘናቸውንም ገልጸዋል። በፍንዳታው ከተጎዱ ሰዎች መካከል በርከት ያሉት የተገለበጠውን ተሽከርካሪ ለማንሳት ሲሞክሩ የተፈጠረው ፍንዳታ ጉዳት የደረሰባቸው ናቸውም ተብሏል። በመሆኑም ይህ አደጋ ህዝብና መንግስትን ከባድ ሀዘን ውስጥ አስገብቷልም ነው የተባለው። በመጨረሻም ጋዛ እስከሚቀጥሉ ትውልድ የሚቆይ የጤና አደጋ እያጋጠማት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር አስታወቁ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳሃኑ የጋዛ ህዝብ ያጋጠመው ውስብስብ የጤና ቀውስና መሰረታዊ ፍላጎቶችን ለመፍታት ከፍተኛ የሆነ የእርዳታ መጠን ሊጨምር ያስፈልጋል ሲሉ ለቢቢሲ ገልጸዋል። በቅርቡ ከሐማስ ጋር የተኩስ አቁም ስምምነት ከተጀመረ በኋላ እስራኤል ተጨማሪ የህክምና አቅርቦቶችና ሌሎች እርዳታዎችን ወደ ጋዛ እንዳይሻገሩ አድርጋለች። ነገር ግን እስራኤል የላከችው የህ ህክምና አቅርቦት የግዛቱ የጤና አጠባበቅ ስርዓት መልሶ ለመገንባት ከሚያስፈልገው በታች መሆኑን ዶክተር ቴዎድሮስ አድሃኑ ተናግረዋል። በዋይት ሀውስ የተገለጸው የእስራኤልና ሐማስ ባለ 20 ነጥብ የሰላም እቅድ የመጀመሪያ ምዕራፍ ተግባራዊ መደረጉን የሚፈቅድና ወደ ጋዛ የሚገቡ የእርዳታ መጠን መጨመር እንዲሁም ከሁለቱ ወገኖች ያለ ጣልቃ ገብነት የሚከፋፈሉበትን አቅርቦት መኖሩን ይታወሳል። ዶክተር ቴዎድሮስ አድሃኑ የተኩስ አቁም ስምምነቱ እንደሚቀበሉ ሲገልጹ፣ ነገር ግን ስምምነቱን ተከትሎ የመጡ የእርዳታ መጠን ከመጠበቅ ያነሰ ደርሰ ነው ብለውታል። በመሬት ላይ ስላለው ሁኔታ ሲጠየቁም ጋዛ ረሃብና አስደንጋጭ ጉዳቶችን፣ የጤና አቀራረብ ስርዓት ውድቀት፣ በውሃና የንጽህና እንዲሁም ደግሞ መሰረተ ልማት ውድመት ምክንያት የበሽታ መከሰት እያጋጠማቸው ነው ሲሉም ተናግረዋል። በዚህም ላይ የሰብአዊ እርዳታ ተደራሽነት የተከለከለ መሆኑ አሳሳቢ ነው ብለውታል። የመንግስታቱ ድርጅት የዓለም የምግብ ፕሮግራም ከጥቅምት 10 ቀን ጀምሮ 6700 ቶን በላይ የምግብ የያዙ የጭነት መኪናዎችም ገብተዋል። ነገር ግን አሁን በቀን ከ በላይ ምግብ እንደሚያስፈልግም ገልጸዋል። በቀን ስድስት መቶ እርዳታ መኪኖች ወደ ጋዛ መድረስ እንዳለባቸው የተገለጸ ሲሆን እየገቡ ያለው ግን በአማካኝ ሁለት መቶ እስከ ሶስት መቶ ብቻ መሆናቸውን የገለጹት ዶክተር ቴዎድሮስ አድሃኑ የእስራኤል ባለስልጣናት እርዳታውን እንዲያስፋፉም ጠይቀዋል።